ሚድሮክ ኢንቨስትመንት ግሩፕ በአምራች ዘርፎች እያከናወነ ከሚገኝባቸው መስኮች መካከል አንዱ የሆነው አዋሽ ኮትድ ፊለር ፋብሪካ የአፋር ክልል ርዕሰ መስተዳደር አወል አርባ እና የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ ጀማል አህመድ በተገኙበት ተመርቋል። ፋብሪካውን ለማስተርባች ለውሃ መስመር ቱቦዎች፣ ለፕላስቲክ ውጤቶች፣ ለጫማ ሶን፣ ለመድኃኒት፣ ለስፖንጅ እና ለኬብል ምርቶች ግብዓት የሚሆን ኮትድ ካልሽየም ካርቦኔትን በተለያየ መጠን ያመርታል ተብሏል። አዋሽ ከተማ ለኢንቨስትመንት ወሳኝ መሆኗን የጠቀሱት ርዕሰ መስተዳደር አወል አርባ ከተማውን የኢኮኖሚና ኢንዱስትሪ ማዕከል ለማድረግ እየተሰራ መሆኑን አስታውቀዋል። የአዋሽ ማለት ኢትዮጵያን ከሁሉም ቆርነ ከሁሉም ማዕዘን የሚያገናኝ ማከፋፈያ ሴንተር ማለት ነው። እዚህ አዋሽ ለአፋር ትልቁ ወደፊት የአፋር ዋነኛው የቢዝነስ ሴንተር ለማድረግ ነው ዕቅዳችን ነው። የቢዝነስ የኢንዱስትሪ ሴንተር ለማድረግ በአምራች ኢንዱስትሪ እንደዚሁ ኢምፖርትን እየተካ ወደ ራሳችን የራሳችን በራሳችን ብር በቀላሉ ኢንቨስት የምናደርግበት ሁኔታ መፍጠር ማለት ትልቁ ስራችን ነው ብለን ነው የምናወስደው። ለፋብሪካው 97 በመቶ የሚሆነውን ጥሬ እቃው ከአካባቢው የሚገኝ መሆኑን ያነሱት የሜድሮክ ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ ለበርካቶችም የስራ እድልን ይፈጥራል ብለዋል። ይህን ቴክኖሎጂ አገር ውስጥ በማምጣት ለሀገር ትልቅ ትሩፋት ያለው ፕሮጀክት መስራት እንደምንችል ተገንዝበን በፍጥነት ወደ ስራ ሄደን የነበረን የፊለር ፋብሪካ በቂ አቅም ስለነበረው እዚሁ ግቢ ውስጥ ሌላ መሬት ሳንጠይቅ አቅሙን ብቻ በማሳደግ ይህም ፋብሪካ ተክለን ዛሬ ለምርቃት በቅቶልናል። ግንባታው ተጠናቆ ለምርቃት የበቃው የመጀመሪያው ዙር ፕሮጀክት በስቴርክ አሲድ የተዋሃደ ካልሲየም ካርቦኔትን ኮትድ ፊለር የሚያመርት ሲሆን ይህ ምርት ከሀገሪቱ የመጀመሪያ ሆኖ ለፕላስቲክ ኢንዱስትሪዎች በተለይም ለፒቪሲ ፓይፕና ለፎምና ስፖንጅ ምርቶች እንዲሁም ማስተርባጅ ከሰማንያ በመቶ በላይ ግብዓት በመሆን ያገለግላል ተብሏል። በሚቀጥሉ ሶስት ዓመታትም በሙሉ አቅሙ ወደ ማምረት እንደሚገባም ተጠቁሟል። ሜድሮክ ኢንቨስትመንት ግሩፕ ማህበራዊ ኃላፊነቱን ለመወጣት በተለያዩ ክልሎች የገነባውን የምገባ ማዕከል በአፋር ክልል አዋሽ ከተማ ላይ እንደሚገነባም የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ ጠቁመዋል። አፋር ክልል ውስጥ ልንሰራ ያሰብነውን ፕሮጀክት አዋሽ እንድንሰራ ደግሞ ፕሬዚዳንታችን ሀዚያ ወለ አርባ ስላሳሰቡም ልክ አዲስ አበባ እንደሰራ ነው፣ ጅጅጋ እንደሰራ ነው፣ አንድ የመመገቢያ ጣቢያ በፍጥነት እንጀምራለን።